በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ ብለን የመስቀልን ታሪክ እንጀምራለን። በአስር ቀን ጌታችን ኢየሱስ ክርስቶስ የሰው ልጅ ለማዳን በቀራኔዮ የተሰቀለበት መስቀል የተገኘበት ቀን ነው። የዚህ የከበረ ውጸ መስቀል መገኘት ሁለት ጊዜ ሆኗል። መጀመሪያ በንግሥት ኅሌኒ ለኔ እጅ ነው። እርሷም ለእግዚአብሔር ወንድ ልጅ ወልጄ የነገሰ ክርስቲያንም የሆነ እንደሆነ የተሰቀልክበትን ጸ መስቀል ፈልጌ ከቦታውም አውጥቼ ለክርስቲያኖች አብነት አስቀምጣለሁ ብላ ነበር። ከዚህም በኋላ እግዚአብሔር ስዕለቷን ሰምቶ ቆስጠንጢኖስ የሚባል ልጅን ወልዳለች። እርሱም ነገሰና የኦርቶዶክስ ክርስትና እምነትን ተከተለ፤ እንዲሁም አጸና። ከዚህ በኋላም ንግሥትን ዕሌኒ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። በደረሰችም ጊዜ መስቀሉ የተቀበረበትን ቦታ መረመረችና የሚነግራትም አጣች። ከዚህ በኋላም የአይሁድ ወገን የሆነ ሽማግሌ ስሙ ኪራኮስ የተባለ ሰው አገኘች። በጠየቀችውም ጊዜ የአይሁድ ወገን ነውና አልናገርም አላት። እርሷም ጨው የበዛበት ምግብ አበላችውና ውሃ እንዳይጠጣ ከለከለችው። በውሃ ጥምም ተቃጠለ። ከዚህ በኋላም ለናገር አለና በጎልጎታ ሶስት ተራሮች አሉ፣ ከእነርሱ አንደኛው ነው የሚመስለኝ አላት። ምክንያቱም አይሁድ ጌታችንን ሰቅለውበት፣ ዮሴፍና ኒቆዲሞስ በክብር አውርደው ወደ መቃብር ካወረዱት በኋላ አይሁድ መስቀሉን ተመሬት ቀበሩት። ለምን ቢሉም የኢየሱስ የክርስቶስ ናዝራዊ ተማሪዎች መስቀሉን አብነት አድርገው ህዝባችንን እያውካሉ በማለት ነበር። መስቀሉን ከቀበሩ በኋላም ህዝቡን ጥራጊውን፣ የቤቱን ጉድፍ፣ ቆሻሻ ጠርጎ ተመስቀሉ ላይ ያላደረገ ሁሉ ቤቱ ይፍረስ፣ ንብረቱ የሚወረስ ብለው አውጀው ነበርና ህዝቡም እንደ ታዘዘ አደረገ። አንዱ መስቀል ተተቀበረበት ላይ ሁለቱን ዳርና ዳር አድርገው ታላቅ ተራራ እስከሚያክል ቆሻሻ ቆልለውበት ነበርና ከየት ላይ እንዳለ አላወቅም ነበር። ስለዚህ ካህናቱን፣ ዲያቆናቱን ሰብስባ የምህላ ጸሎት ያዙና ሰንድሮስ የሚባል ነጭ ጣና አስመጥታ አስጤሰችው። ጢሱም ወደ ሰማይ ወጣና ተመልሶ መስቀል ወዳለበት ተራራ ላይ አረፈ፣ እንዲሁም ሰገደ። ያን ጊዜም ጢሱ ያረፈበትን ተራራ ማስቆፈር ጀመረች። ህዝቡም ደመራ እንዲሰሩ አዘዘች። ለኔም መስቀሉ በተገኘ ጊዜ መላው ዓለም ብርሃን ይታያል። ያን ጊዜም መስቀሉን እንዳገኘሁት ይታወቅ ዘንድ ደመራችሁን አቃጥላችሁ ደስታችሁን ግለጹ ብላ ህዝቡን ነገረቻቸው። መጋቢት አስር ቀንም ከመስቀሉ ደረሱ። መጀመሪያም ዳክርስ የተባለው ሽፍታ የተሰቀለበት መስቀል ተገኘ። ነገር ግን ምንም ምን ምልክት አላሳየም። ቀጥሎም ጥጦስ የተባለው ሽፍታ የተሰቀለበት መስቀል ተገኘ፣ አካባቢውም በትንሽ ብርሃን ሆነ። ቀጥሎም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት መድኃኔ ዓለም የተሰቀለበት መስቀል ብርሃን ለብሶ ብርሃንን ተጎናጽፎ መጋቢት አስር ቀን ተገኘ። መስቀሉንም ባወጡት ጊዜ ዓለም በሙሉ ብርሃን ሆነ። ያን ጊዜም ህዝበ ክርስቲያን በሙሉ ደመራቸውን በችቦ እያለኮሱ ይሄው መስቀሉ ይሄው ንግስትን ለኔ ያገኘችው እያሉ ደመራቸውን አቃጥለዋል። ድቡያንም ተፈውሰዋል። ሙታንም ተነስተዋል። መስቀል መልዕልተ ሁሉ ነገር መስቀል ከሁሉ በላይ ነው እንዳለ ቅዱስ ጳውሎስ። ይህንም አብነት ሆኖ ዛሬ በህዝበ ክርስቲያኑ በሙሉ መስከረም አስራ ሰባት ቀን ደመራ መስቀል ዮሐ በመባል ይታወቃል። በታላቅ ሁኔታም ይከበራል። ከዚህ በኋላ ንግሥት ኢለኒ መስቀሉ ከተገኘበት ላይ ቤተ ክርስቲያን አሰርታ በኋላም ንግሥት ኢለኒ መስከረም አስራ ሰባት ቀን መስቀሉን አስገብታ አስቀመጠች። ከዚያም በኋላ ወደ ሀገሯ ወደ ሮም በደስታ ተመለሰች። ሁለተኛም ንጉሥ ሕርቃል በሮም በነገሰ ዘመን ከፋርስ መሳፍንት አንዱ ወደ ኢየሩሳሌም ወረደና መስቀሉ ካለበት ቤተ ክርስቲያን ደርሶ ሲፈራ ተመለከተው። ለማንሳትም እጁን ዘረጋ፣ ከመስቀሉም እሳት ወጥቶ እጁን አቃጠለው። ከክርስቲያን በቀር ምንም ማን ቢሆን እንደማይነካው ሰዎች ነገሩት። ሁለት ዲያቆናትም ይዞ የከበረ መስቀሉን እንዲሸከሙ አደረገ። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። ከዚህ በኋላም የፋርስ ሰዎች የኢየሩሳሌምን ሰዎች የከበረ መስቀሉን እንደማረኩ ንጉሥ ስርቃል ሰማ። እጅግም አዘነ። ምእመናንን እንዲጾሙና እንዲጸልዩ አዘዘና ወደ ፋርስ ዘመነ መሳፍንቱንም ተዋጋቸውና ገደላቸው። ከዚህም በኋላ የከበሩ ዲያቆናትንና ዕፀ መስቀሉን ፈልገው አላገኟቸውም። መስቀሉንና ሕዝቡን ማርኮ የወሰደው መስፍን ከማረካቸው ሰዎች የካህናት ወገን በቤቱ ነበረች። እርሷም የከበረ መስቀልና ሁለቱ ዲያቆናትን ገሎ ሲያስቀብራቸው በቤቱ መስኮት ሆና ትመለከት ነበርና ወደ ንጉሥ ፍርቅ ዓለም ቀረበችና ነገሩን ነገረችው። ይህንንም በሰማ ጊዜ ደስ አለው። ከዚህ በኋላም ካህናትና ዲያቆናትን ሰብስቦ ከብዙ ሰራዊት ጋር ያች ብላቴና እየመራቻቸው ወደ ቦታው ደረሱ። የከበረ መስቀልንም አገኙት። ንጉሡም በልብሰ መንግስቱ ጠቅልሎ አጎናጽፎ በታላቅ ክብር ወደ ቁስጥንጥንያ ከተማ ወደዚያ ወሰደው። በቤተ ክርስቲያን ውስጥም አስቀመጠው። ንግስት ኢለኒ መስከረም አሥራ ሰባት ቀን ቤተ ክርስቲያኑን አንግሳ አክብረዋለች። ስለዚህ የመስቀል መታሰቢያ በዓል ከዓመት ሁለት ጊዜ ሆነ። ለእግዚአብሔር ምስጋና ይሁን ለዘላለም አሜን። በሁለተኛነት የምናከብረው በዓላችንም ጼዴንያ ማርያምን ነው። ታሪኳም እንዲ ነው። የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ታላቅ ተአምር ያደረገችበት ቀን ነው። ሴዴንያ በምትባል አገር አንዲት ስሟ ማርታ የምትባል ደግ ሴት ነበረች። እርሷም እንደ ደጉ አባት እንደ አብርሃም እንግዳ መቀበልን ትወድ ነበር። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ትወዳት ነበር። አንድ ቀንም ስሙ ቴዎድሮስ የተባለ አንድ መነኩሴ ከቤቷ በእንግድነት አደረ። በማግስቱም ስትሸኘው አባቴ ሆይ የምትሄደው ወዴት ነው? በማለት ጠየቀችው። እርሱም ጌታችን ኢየሱስ ክርስቶስ የተወለደበትን እንዲሁም የተጠመቀበትን ከመቃብር የተነሳበትን ቦታ ተሳልሜ በረከት ተቀብዬ ልመጣ ወደ ኢየሩሳሌም ነው የሚሄደው አላት። ማርታም የእመቤታችንን የቅድስት ድንግል ማርያምን ስዕል ገዝተህ አምጣልኝ ስትል ገንዘብ ልስጥህና፣ አለችው እርሱም በራሴ ገንዘብ አመጣልሻለሁ አላት። ከዚህ በኋላም ተሰነባብተው ወደ ኢየሩሳሌም ሂዶ ከደረሰ በኋላ ከተቀደሱ ቦታዎችም ተባርኮና በረከት ተቀብሎ ስዕሏን ሳይገዛ ረስቶት ተመለሰ። ከዚያም መጓዝ ከጀመረ በኋላ ስዕል መግዛትን ለምን ረሳህ የሚል ቃል ድንገት ከሰማይ በሚያስደነግጥ ድምጽ ተሰማ። ወደ ገበያም ተመልሶ እጅግ ደስ የምትል የእመቤታችን የቅድስት ድንግል ማርያም ስዕል ገዛና በንጹሕ ልብስ ጠቀለላት። በጎዳናውም እየተጓዘ ሳለ ከሚያስፈራ ዱር ውስጥ ወንበዴዎች ተነሱበትና ሊሸሽም ወደደ። ከስዕሊቱም ዝም ብለህ መንገድህን ሂድ የሚል ድምፅ ሰማ። ወንበዴዎቹንም በሚያስፈራ ድምጽ ገሰጸቻቸው። መንገዱንም በሰላም ተጓዘ። ሁለተኛም አንበሳ ነጥቆ ሊበላው ተነሳበት። ያን ጊዜም ከስዕሊቱ የሚያስፈራ ድምፅ ወጥቶ አንበሳውን አባረረው። አባት ቴዎድሮስም ይህን ሁሉ ድንቅ ታምር ባየ ጊዜ ይህችን ስዕል ወደ አገሩ ሊወስዳት ወደደ ግዛልኝ ላለችው መበለት የሚሰጣት ዘንድ አልወደደም ነበር። ከዚህ በኋላም በመርከብ ተሳፍሮ በሌላ አቅጣጫ ሲጓዝ ታላቅ ንፋስ ተነሳበት። ልክ እንደ ነቢዩ ዮናስ ወደ ማርታ አገር ወደ ጼዴንያም ወሰደው። ከመርከብ ወርዶ ከብዙ እንግዶች ጋር ወደዚያች መበለት ቤት ገባ። ማንነቱን አልገለጸም። ማርታም አላወቀችውም። በማግስቱም ተሰውሮ ወጥቶ ወደ ሀገሩ ሊሄድ በፈለገ ጊዜ የቤቱ በር ጠፍቶት ተሰውሮበት እንደ አይነ ስውር ሆኖ ተቅበዘበዘ። ተመልሶም ተቀመጠ። በመሸም ጊዜ ብጃፉ ታየው። በማግስቱም ይሰወርበታል። እንዲህ እየሆነም እስከ ሦስት ቀን ተቀመጠ። ማርታ ሲቆም ሲቅበዘበዝ ታያለች፣ ሲቀመጥም ደህና ሆኖ ታየዋለች። በሦስተኛውም ቀን አባቴ ምን ሆነህ ነው ስትቆም ትቅበዘበዛለህ ስትቀመጥ ጤነኛ ትመስላለህ ምንድነው ነገሩ አለችው ከዚህ በኋላም እንደታወቀበት አወቀና የሆነውን ሁሉ ነገራት ራሱንም ገለጠላት ስዕሊቱንም ሰጣት ተቀብላም ገልጣ ባየቻት ጊዜ ከስዕሊቱ ወዝ ሲንጠፈጠፍ አየች በጣም ተደሰተችና መኖክሴውን ሳመችው ከዚህም በኋላ ወደ ጸሎት ቤት አስገብታ በንጹሕ ቦታ ኖርቻት። ከስእሊቱም ወዚን ጠፈጠፍ ነበር። ከስእሊቱ የሚወርደውንም ቅባት በንጹሕ ዕቃ ታከማቸው ነበር። ያ መኖክሴም እስከሚሞትባት ቀን ድረስ የማርያምን ስእላ ድኖ ሲያገለግል ኖረ። የአገሩ ጳጳስና ካህናቱም ዝናውን በሰሙ ጊዜ በአንድነት ወደ ስእሊቱ ገቡ። ባዩዋትም ጊዜ ሥጋ የለበሰችውና አገኟት። ከዚህ ከአምላካዊ ግብር የተነሳ አደነቁ። ከዚያም ቅባት ለበረከት በተካፈሉ ጊዜ ወዲያውኑ በማጠራቀሚያው ይሞላል። ወደ ሌላ አገርም ሊወስዷት በፈለጉ ጊዜ ንዑስ ውስታ ሆነ። ብዙዎችም ደንግጠው ወደቁ። ስዕሊቱም እስከ ዛሬ ድረስ በዚያ ትኖራለች። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።